ይሻላል ሊለብስ ነኝ እንዴ? ጨካኝ ነኝ እንዴ? ፈልጎ ማመን ይችላል። እንዳትነካኝ አብርሽ። እንግዲህ ዛሬ ከበድ ያለ ነገር ይዞ መጧል ለሩታ። በጣም ተበሳጭ ታበታለች ማለት ነው። ማመን ያለብን ነገር ማመን ትችላለህ፣ አያገባኝም በማለት ብስጭጭት ብላ ጥላው ሄዳለች። ከባድ ጥያቄ ነው ያነሳባት። እንግዲህ ብዙ ሰዎችም በአብርሽ እየፈረዱበት ይገኛሉ። ለምን በዚህ ጊዜ ነፍሰ ጡር ሆና እንዲዜ ፕራንክ ታደርጋታል? በማለት እንግዲህ ብዙዎቹ እያውቀሱት ይገኛሉ። ሌሎቹ ደግሞ ሩታ ለምንድነው በዚህ ልክ የተበሳጨችው? ምኑና ነው በማለትም ሩታንም የተቹ ሰዎች አሉ። አጠቃላይ በአብርሽና በሩታ መሀል ምንድነው የተፈጠረው? እኔ በነገራችን ላይ መጀመሪያ ርዕሱን አይቼ በጣም ነው የደነገጥኩት። በእርግጥ ማቀው ነገር ነው ምላችሁ ይሁን፣ ነገር አብርሽ በጭራሽ እንደዛ እንደማይላት አውቃለሁ። ምክንያቱም ከሱ ውጭ ከማን ጋ ተኝታለች፣ በጭራሽ የማልጅ ነው። መቼ ነው ያረገሽው? ምንድነው? በየትኛው ለምን? የዛሬ አመት አርግዛ ዛሬ ነው ያረገዝኩት ብላ አትናገርም። ምንም የሚያገባው ታሪክ የለም። ምክንያቱም ዋናው ነገር ማልገዟ ነው አይደል? ማና ነገር ልጅ መምጣቱ ነው አይደል? ዋናው ነገር ጸጋ ማግኘታቸው ነው አይደል? ይሄ ነገር ሊያስደስተው ይገባል እንጂ መቼ አረገዝሽ? ትናንት ነው ከትናንት በፊት ነው ዛሬ ነው ትናንትና ነው ብሎ ጥያቄ ማንሳት ይችላል፣ በእርግጥ ቀስ ብሎ ግን፣ በዚህ ልክ አፋጦ ወይም ደግሞ ተጭኗት ለምን እያወቅሽ እንደዚህ ያደረግሽ ብሎ ማንሳት አለበት ብዬ አላስብም። እንኳን አብርሽ ሌላም ሰው ቢሆን አብሮ እንኳን የማይኖር ሰው እንኳን ቢሆን ማለት ነው። ምክንያቱም አብሮ ተኝቶ አንሶላ ላ ተጋፉ አብሮ እንዳልጋ ላይ ተኝቶ አድሮ እንዴት ነው መቼን አረገሽ ለምን ትናንት አረገሽ ለምን ዛሬ አልሆነም ለምን ትናንት እናርግዘሽ ለምን ዛሬ ነገርሽም ብሎ እሪ ማለት አይችልም። መብት የለውም ማንም ሰውም ቢሆን ማለት ነው። ምክንያቱም እንግዲህ እሷ በምታውቀው ለምሳሌ አሁን አንድ ቀን እንኳን ቼክ አፕ አድርጋ ዛሬ እንዳረገዘች አይታ ምናልባት ነገ ሕክምና ሄዳ ስትመረምር ምናልባት ልጁ ላይ ኖር ይችላል አደለ። ያንን ነገር ደግሞ አብዛኛውን ጊዜ ሴቶች ናቸው መጀመሪያ ቀድሞ ቼክ የሚያደርጉት። ከዛ በዛ ቼኪንግ እርግጠኛ ሲሆኑ ነው አይደል? ለባሎቻቸው የሚናገሩት። ይሄ ክፉ ነገር የለው። የዛሬ ወር ለምን ተመርምራ ዛሬ ለምን አትነግረውም? የዛሬ ምስለ ለምን አርግዛ ዛሬ አትነግረው? ምንም ክፋት የለውም። እኔ በእኔ በበኩሌ ማለት ነው ይሄንን ነገር ነው ልናገር የምችለው፣ እና አጠቃላይ ግን ዛሬ እንግዲህ አብርሽ ይዞት የመጣው ሀሳብ ምንድን ነው? ብዙ ተመልካችም ያው ብዙ ሰው በማለት ማለት ይቻላል፣ በቃ ተነስቶባቸዋል። በተለይ ይሄ እርግዝና መጣት ከተባለ በኋላ እኔ ሰው ሁሉ እንደ ሰይጣን ነው የተነሳው። በቃ ለምን እንደሆነ አላውቅም። ስንት አይነት ሰው እንዳለ ያየውበት ነገር ነው የታዘብኩበት። በጣም ብዙ ሰው ነው የታዘብኩበት ነው እና እነዚህ ልጆች ምንም በማያውቁት ምንም ባላደረጉት ቤታችሁ መጠው አልበጠበጧችሁ አረበሻችሁ በእናንተ ህይወት ላይ የምመጥፎ ነገር አላደረጉባችሁ ለምን እንደምትጠሏቸው ከመሬት ተነስታችሁ እኔ አላቅ ለማንኛውም የምትጠሏቸው ሰዎች የራሳችሁ ጉዳይ ገደልም መግባት ትችላላችሁ ስለምትወዷቸው ሰዎች ግን ሀሳብ አስተያየት ልስጣችሁ እና ከበድ ያለ ነገር ነው ይዞ የመጣው አብርሽ ምንድን ነው ያለው ሩታ ከዱባይ ዱባይ ከመሄዷ በፊት ነው እርግዝናውን ያወቀችው ወይም ደግሞ ማርገዟን ያወቀችው ግን ደግሞ ደብቃኝ አንድ ነገር ልንገራችሁ፣ ደብቀኝ ለጓደኛዋ ነግራት እንዳረገዘች አውቃ፣ ግን ለጓደኛዋ ነግራት፣ ለእኔ አልተነገረኝም ነበር፣ ደብቀኝ ነበረ። ይህንን ነገር ማወቅ ፈልጋለሁ ብሎ እውነት ለመናገር ግን እውነቱን ንገሪኝ ካላችሁኝ፣ አብርሽ ይህንን ጥያቄ የጠየቀበት ምክንያት በፕራንክ ሰበብ አድርጎ ማወቅ ፈልጓል። በቃ በአጭሩ በመሀላቸው የገባች አንድ መሰሪ ሴት አለች። በአጭሩ ልንገራችሁ፣ አብርሽ ይሁና ፕራንክ ነው ሊያረጋት የቻለዋ፣ በዚህ ልክ አይጫናትም ነበረ። ግን የሆነ ጥርጣሬ አለ። ይኸው ምን የእውነቴን ነው ምላችሁ ምናለሽ በሉኝ። አብርሽ የሆነ ጥርጣሬ አድሮበት ነው ይህንን ፕራንክ ሊሰራው የቻለው። በቃ ማለት ለምን አረገዘች ምናምን የሚለው ነገር ሳይሆን ምናምን ሳይሆን ለምን ከዱባይ ዱባይ ከመሄዷ በፊት እንዳረገዘች አውቃ ቼክ አርጋ ለጓደኛዋ ነግራት እንዴት ለምን ለምን ለእኔ የደበቀችኝ። እንግዲህ ያችን ልጅ ጓደኛ ብላን የነገረቻት አስቡት። ማለት እንዲሁ ዝም ብሎ የተወራ ወሬ ነበር፣ ግን እሷን አስቧት። ይህንን ተንኮል ብላ ነግረው አብርሽ በውስጡ የሆነ ነገር እንዲይዝ ነው ያደረገችው። እዩ፣ በባልና ሚስት መሃል የሚገባ ሰይጣን እዩ፣ ተመልከቱ። ዝም ብላችሁ እና አብርሽ ይሄን ነገር በመስማተን ያዝኝባሉ። አልዋሽም ግን ያደረከው ፕራንክ ነው ብላል። ኢትስ ኦኬ ኖርማል ነው ፕራንክ ነው። ግን ቢያንስ ደግሞ ፕራንኩን በጣም ዙሩን አበዛው አከራድከው ማለት። አይሩታዬ ተረጋጊ። ይሄን ያህል ብስጭትጭት ብላ ጥላ እስከምትሄድ መጠበቅ አልነበረብም። እኔ ይቅርታ አድርጉልኝ እዚህ ጋር ስናገር አብርሽን ስለምወደው ምናምን አለባብሼ አደባብሼ ምናምን የማልፈው ነገር የለም፣ በጭራሽ ታሪክ በጥር በታሪክ ላደርገው አልችልም። ሩታም ካጠፋች ነው ጥፋትሽ፣ ለምን እንደዚህ ያደረግሽ ብዬ እናገራለሁ። አብርሽም ካጠፋ እንደዚህ ነው ብዬ እናገራለሁ። ምክንያቱም እንደዛ ነው መቀጠል ያለበት። ጥፋቱን እያየን ግን እያድበሰበስን ችግር የለውም እያለ ምናልፍ ከሆነ እነሱንም ይዘን ገደል ነው የምንገባው። ምን የሚባል ታሪክ የለም። እና አብርሽ ይህንን ፕራንክ አድርጓታል። ኦሬ አንደኛ ያች ልጅ ማለት ይሄን ነገር ሚዲያ ላይ ራሱ መውጣት አልነበረበትም። በውስጥ ሩታዬ ጓደኛሽ እኮ እንዲህ እንዲህ ብላኝ ነገር አይነበረ ለሌላ ጊዜም ሶስተኛ ወገን እንዳይገባባቸው በመሃላቸው ምንም ነገር መደበቅ እንደሌላት እንድትማር እንድታቅ፣ ወይም ደግሞ ደብቃ ለሆነ ሰው ብትናገር ያ እውነት ወይም ደግሞ ያ ነገር ዞሮ አብርሽ ጆሮ ላይ እንደሚደርስ ከባሏ ምንም ነገር መደበቅ እንደሌለባት እንድትማር ሩታ እኔ እኮ እንደዚህ አይነት ነገር ሰምቼ ነበር፣ ግን የደበቅሽ ምክንያት ምንድን ነው ብሎ ከካሜራ ጀርባ መጠየቅ ማወቅ ሲችል በፕራንክ ሰበብ አድርጎ አሳልፎ ሰጧታል። ባጭሩ ለወረኞች፣ ለአጭበርባሪዎች፣ ለውሸታሞች፣ ተንኮን ለሚያስቡ ሰዎች አሳልፎ ሰጣትና ይሄ ነገር ትንሽ ከባድ ነው። በእርግጥ አብርሽ አውቆ እንዳልሆነ አውቃለሁ፣ ግን እያወቀ አደረገው ብዬ የማስበው እኔ የምሬን ብላችሁ ሰማንያ ፐርሰንት ጓደኛሽ ነግራኝ፣ ለምንን ያላወቅኩም የሚለውን ነገር እውነተኛ ትክክለኛ ጥያቄ ነበረበት። ጠየቃት በፕራንክ ሰበብ አድርጎ አለቀ። ከተሳሳትኩኝ ውሸት ብሉኝ ውሸታም ብሉኝ፣ የእውነቴን ነው የምላቸው። እና ይሄ ነገር ነው የተፈጠረው። ሩታ ነፍሰ ጡር ነች እንደሚታወቀው፣ እና የሚያበሳጭ ፕራንክ። በእርግጥ ገና ናት ገና ናት ሮ ገና ነው ጽንሶም ገና ነው። እየገፋ በሄደ ቁጥር ነው እንደዚህ እንትን አደጋው ከአደጋዎች መጠበቅ እንዳለባት፣ ኢቨን ከምትበለው ምግብ ከአረማመዷ ሁኔታ አዋዋሏ ራሱ በጣም ገደብ እያየ እየበዛ የሚሄደው አሁን ላይ ግን ያን ያህል ብዙ በቃ እንደዚህ አታደርጊ ተብሎ የምትቆጠብ ወይ ደግሞ በጣም የምትፈራ ስጋት ውስጥ ያለች ናት ብዬ አላስብም። ና ፕራንክ ያን ያህል በጣም ከባድ አለም ግን አንተ ዙሩን አከራርከው። ምክንያቱም ሮታ እዚህ ጋር የምታነበው ኮሜንት አለ እዚህ ጋር የሚወረወርባት ቃላት አለ እዚህ ጋር በጣም ብዙ ነገሮች እየተባሉ ነውና ያንን ነገር ደግሞ አንተ እስከ ጥግ ድረስ በቃ ላይክ እንደዚህ መጥፎ ሰዎች የሚናገሩት አነጋገር ነውስትና በዛ ላይ ልታወራ ስትል ራሱ እያዳመጥካት አልነበረም። አላውቅም ይሄን ነገር ዛሬ ፕራንክ ነው ሙሉ በሙሉ መቶ ፐርሰንት ብዬ ለመቀበል ውስጥ ያላምናለ አልቀበላለ። ምክንያቱም ሩታን በጣም ነው የተጫንካት። ውጭ ላይ ሆኖ በጣም በቃ በማያውቁት በማያገባቸው ነገር ሲለፈልፉ፣ ሲያነሱ፣ ሲያወርዱ፣ ሲጥሉ የነበሩ ሰዎችን በቃ የእነሱን ሀሳብ አክሴፕት አድርገህ የሆነ ነገር ያልካት ነው የመሰለኝ። አልዋሽም፣ በቃ ይሄ ነው እየተሰማኝ፣ ስሜቴ ነው። ና ሩታ ጥላ እርግዛውንና ሆኖ ነው ያበሳጫት ለማለት አልችንም። ይቅርታ አድርጉልኝ። ገና ነው የሚያበሳጫት ስቴጅ ላይ አልደረሰችም። ልጁ እያደገ ሲሄድ ሆዷ ውስጥ ቀናቱ፣ ወራቱ እየገፋ ሲሄድ እንጂ አሁን ላይ እንዲህ ገና ባረገዘች ዝምብላ ብስጭጭት አትሆን አትልም። እርግጠኛው የምነግራቸው ይሄ የሆርሞኑ ችግር ሳይሆን የአብርሽ አነጋገር ችግር ነው። ወይም ደግሞ እዛ ጋር ተመልካች የሚለውን ነገር በቃ ምን አድ የልቡን ከተና ፕራንክ ነው ብሎ ከነገራት በኋላ ራሱ መቆም አልቻለችም። መጀመሪያ ነበር ሳይበዛ ነበረ ፕራንክ የሚያቋርጠው ይህን ነገር፣ ግን እሱ በጣም ብዙ ተራምዷል፣ በጣም ብዙ አውርቷል፣ በጣም ብዙ ነገር ብሏታል። ውስጧ ብዙ ነገር እየሰበሰበ እየያዘ ነበር። ያ ሁሉ በቃ ተሰብስቦ ተሰብስቦ ሞላ እና በቃ ጥላ ሄደች እና ይህ ነገር በጣም ከባድ ነገር ነው የተፈጠረው። ብቻ ግን ሩታ ባትሄድ ጥሩ ነበር። ግን አብርሽ ራሱ ቶሎ ተከታትሏት ለመሮጣ ቴንሽ ዘገይት ብሏል። ሩታ በጣም ሮጣ ነው ሄደችው ና በአጭሩ ግን አንድ ነገር ልናገር የምችለው ሦስተኛው ወገን አሁንም እየገባባቸው እንደሆነ ብልጭ እያለብ ነው። አስቡትችን ሴት ምን ገ አሁን ምን መፍትሔ ሊያመጣ ሆኖ ነው። የእሷ ሰው ናት፣ የቅርብ የሰው ምትላት ጓደኛ የምትላት ሴት ናታ። እንደ ጓደኛ ቀርባ አወራቻት፣ እንደዚህ እንደዚህ ተፈጥሮ ነበረ ሩታ ክፋት የለባትም። ደብቃውም ቢሆንም እንኳን ማለት ነው እቺ ሴት አንድ ሴት ማለት ነው ነፍሰ ጡር መሆኗን የምታውቀው ሶስት አራት አምስት ቼክ አድርጋ ነው ሕክምና ሄዳ ቼክ በደንብ በትክክሉ ዶክተሩ እንደዚህ ነው ብሎ እስካልነገራት ድረስ በራሷ አብርሽን አይታቸዋል መጀመሪያ ስትነግረው ዶክተሩ ጋር እስክትሄድ ራሱ ሩታ ቤት እኮ አይታለች አውቃለች እኮ ቼክ አደርጋለች እኮ እርጉዝ እንደሆነች በደንብ ታውቃለች። ግን ሐኪሙ ደግሞ በይበልጥ አይቶ እንዲነግራት እስከሚነግራት በጣም ጓጉታ እየጠበቀች ነበር። ልክ እንደሱእና በመሀላቸው የገባ ሰው አለ። በአጭሩ ሩታዬ ግን አንድ ነገር ልነግርሽ የምችለው ከዚህ በፊት እንግዲህ ጓደኛ እንደሌለች ነው የማውቀው። ጓደኞች ያው የአብርሽ ጓደኞች ናቸው። እነሱም ያው ከአብርሽ አይበልጡም። ወይም ደግሞ ከአብርሽ በላይ አቅርበሻቸው ቤስት ፍሬንድ የሚባል ጓደኛ እንደሌለች ነው ማቀውእና ና አሁንም እንደዛ ነው መቀጠል ያለብሽ ብዬ አስባለሁ። ቤስት ፍሬንድሽም እንደ ወንድምሽም እንደ ባልሽም እንደ ፍቅረኛሽም እንደ ቤስት ፍሬንድሽም አድርገሽ መያዝ ያለብሽ አብርሽን ነው ብዬ ነው የማስበው። ምክንያቱም ሶስተኛ ወገን እያስገባሽ በሄድሽ ቁጥር አየሽ፣ የሚገባውን ሰይጣን የሚገባውን ክፍተት አየሽ። ይህንን ነው ልናገር የምችለው። ና ሩታ ተናዳ መሄዷ ዛሬ ክፋት የለውም። ምክንያቱም ተሰምቷታል፣ በጣም ተጭኗታል። እዛ ኮሜንት ላይ ስታነብ የነበረውን ነገር ሁሉ በየቪዲዮ እየገቡ የሚሏትን ነገር ሁሉ ነው አብርሽ የተናገረው። ና በእርግጥ እሱ በክፋት አስቦት አይደለም። ማወቅ ያለባችሁ ነገር ክፋት አስቦ አይደለም ግን አንደኛ ፕራንኩን በእርግጥ ተናግሯል። ህይወት፣ አንዳንዴ ያለ ምንም አልጋ ባልጋ የሆነ ነገር የለም። አንድ ቀን ሳቅ ሊኖር ይችላል፣ ሌላ ጊዜ ፈተና ይመጣል። ሌላ ጊዜ ህይወት እንደዚህ ናት፣ ምንም አልጋ ባልጋ፣ አንድ ሰው ችግር ሳይ፣ ታለቅሳላችሁ፣ ትስቃላችሁ፣ ትደሰታላችሁ፣ ታዝናላችሁ፣ ታጣላችሁ፣ ታገኛላችሁ። ህይወትች ናት በቃ። ሌላ ምንም አዲስ ነገር የለውም። ከዚህ የዘለለ ከዚህ የተረፈ ከዚህ የተለየ ነገር ምንም የለም። እና እንደዛ ነው። ግን ደግሞ ሁሉ ነገር በመጠኑ ሲሆን ጥሩ ነው። ለሰይጣንም ክፍተት መስጠት የለባችሁም ብዬ ነው የማስበው ና ምክንያቱም እናንተን አሳፍስፈው በእናንተ መጣላት፣ በእናንተ መጨቃጨቅ፣ በእናንተ መራረቅ ብዙ ነገሮች ይነሳሉ። ብዙ ደስተኛ የሚሆኑ ሰይጣን ሰዎች አሉ። ይህን ነው የምለው፣ በመሀላችሁ ምንም አይነት ሰው አታስገቡ፣ ምንም አይነት ክፍተት አትፍጠሩ። ሌላኛው ደግሞ እንግዲህ ያው ወደ ቡታጅራ ሊሄድ እንደሆነ ተናግሯል። እኔ እውነት ለመናገር ጥላት ባትሄድ ብዬ መክራለሁ። ከሄድክም አሁን ላይ ሁሉ ነገር ተጨራርሷል። በመጠኑም ቢሆን እኔ የጠበቁት ነገር ሌላ ነገር ነበር። አብርሽ እናቱ ቤት አባቱ ቤት ገብቶ ተንበርክኮ ጉልበት ጉልበት ስሞ ተመርቆ ጀርባቸውን ተመትተው የጉራጌ ምርቃት ታቆታላቸው እስከ ጥግ ድረስ ሞልቶ ቤቱ ሁሉ የሚፈስበት በቃ የምርቃት ማአት ነው ያለ። ያንን ምርቃት ተቀብላችሁ ሩታ ቤተሰቦች ጋር ሄዳችሁ የምርቃት ማአት ተቀብላችሁ ወደ ቤታችሁ ተመልሳችሁ ትዳራችሁን ትኖራላችሁ ብዬ ነበረ፣ ግን ደግሞ ከዱባይ ስትመለሱ ሌላ ሰርፕራይዝ ነው የጠበቃችሁ። ያ ምንድን ነው ልጅ ነው ልጅ ትልቅ ጸጋም ትልቅ በረከት ነውና ሩታንም እንግዲህ ሳይጋቡ መሄድ አይቻልም ተብሎ ነበረ ግን አሁን ተጋብታችኋል ኦልሬዲ የልጅ እናትና አባት ልትሆኑ ነውና ይዛት ብትሄድ ለአንድ ቀንም ኖር ምንም ስራ የላትም ሩታ ምን ታደርጋለች ቤት ውስጥ ተቀምጣ እና እሱ አዲስ አበባ ሆና ቪዲዮ ትለቅላችኋለች እኔ ቡታጅራይ ጅ ቪዲዮ እለቃለሁ ብላለች ና ያ ባይሆን እኔ ጥሩ ነው ብዬ አስባለሁ ለአንድ ቀን ለሁለት ቀን አይተስ ኦኬ ግን ከአንድ ሳምንት በላይ እንደምትቆይ ነው እኔ መረጃው የደረሰኝ እና ያ ደግሞ መሆን የለበትም ብዬ ነው የማስበው እና በሚስት ደግሞ ምንም አይነት ጥርጣሬ መኖር የለበትም። ዛሬ እንደተጠራጠርክ አመኛለሁ፣ በቃ መቶ በመቶ ነግራችኋለሁ። እችን ጓደኛዋን ነግራት ለእኔ ለምን አልነገረችኝ የሚለውን ጥርጣሬ በደንብ በቃ አምኖበት ተቀብሏል። ያ መሆን የለበትም። ለሰይጣን ክፍተት ቦታ መስጠት የለበትም። የቱንም ያህል ጥፋት ብታጠፋ እንኳን ማለት ነው የቱንም ያህል ጥፋት ብታጠፋ አንተ እሷን አንደርስታንድ ለማድረግ ነው መሞከር ያለብህ። ያ ሰው ቢነግር ባይነግር የራሳቸው ጉዳይ ብለህ ጆሮ መስጠት የለብም። እውነታውን ደግሞ ማወቅ ያለብህ ሩታ ፊት ነው። ሚዲያ ላይ ደግሞ የሚወጣና የማይወጣ ነገር ማወቅ አለባችሁ። ለምን የሚያስበላችሁ ብዙ ነገር አለ፣ ብዙ ክፉ ነገር። እች ልጅ አሁን በጣም በክፉ ነገር በጣም ተጠምዳ ተይዛለች፣ ምንም ባላደረገችው ምንም በማታውቀው ነገር እና ብቻ። ዛሬ የአብርሽና የሩታ ነገር ትንሽ ከበድ ያለ ነገር ነው፣ ግን ያው ሩታ መመለሰው አይቀርም ነገ ተናግራለች። የልብህን ከተናገርክ በኋላ የምን ይቅርታ ነው የምን ፕራንክ ነው ብላ ብስጭጭት ብላን ሄደችው። ያው በእርግዝናው ነው አታሳብ፣ የምሯንም ነው የተናደደችው። ይህንን ማወቅ አለብህ አብርሽ። እና እንደዚህ አይነት ስህተት እንደዚህ አይነት ፕራንክ ማለት አይነት አለው እንዳልከው፣ የሚያዝናናም የሚያስደነግጥም እኮ ሊሆን ይችላል። ግን ልክ አለው፣ በቃ መጠን አለው፣ ገደብ አለው። ያ ነው መሆን ያለበት። ብቻ ግን ክፏችሁን አያሰማን። ሩታይም መጨነቅ የለብሽም ለልጅሽ፣ አሁን ሁለት ነፍስ ነሽ። በቃ ለራስሽም ለልጅሽም ነው። ቀድመሽ ደግሞ ለልጅሽ ነው ማሰብ ያለብሽ፣ እያንዳንዱ እርምጃሽን፣ እያንዳንዱ እንቅስቃሴሽን ስለ ልጅሽ ነው መኖር ያለብሽ ብዬ ነው የማስበው። እና ፈጣሪ እንግዲህ ሰላሙን ያሰማን ቸር ወር ያሰማንና ያሰማን። እና እናንተስ ምን ትላላችሁ? በዚህ በተለቀቀው ቪዲዮ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።